እኛ አንድ አምላክ ነው የምናመልከው። ኤልሲ አንድ አምላክ ስንል በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በዙፋኑ ላይ ወራሽ የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በዘውታሪነቱ ላይ ቅሮት የሌለበት እንዲሁም ደግሞ በንቃቱ ላይ እንቅልፍ የሌለበት ማንገላጀትም የሌለበት አንድ አምላክ የነቢያት ሁሉ አምላክ የነ አብርሃም የነ ኢሳቅ የነ ያዕቆብ የነ እስማኤል የነ ኢየሱስ የነዚህ ሁሉ አምላክ የሆኑ አንድ አምላክ አለ። እሱን ነው የምናመልከው እኛ። ይሄ አምላክ ብቻውን ነው የሚመለከው፣ ድሮም ሲመለክ የነበረው ብቻውን ነው። ለዛም ነው አምላካችን አላህ ሲናገር ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥ በሁሉም ነቢያት ላይ፣ በሁሉም ህዝቦች ላይ ነቢያት ልክ ነበር አለ። የተላኩበት ምክንያት ደግሞ አኔ ዕቡዱላህ ወጅተኒ ቡጣሁት አላህን በብቸኝነት ተገዙ ጣዖታት ተራቁ አለ። እዚህ ጣዖት ማለት ከአላህ ጋር ጣዖት ማለት ከአላህ ጋር ሰውን ከመለክሽ ጣዖት ነው የሚሆኑ ድንጋይ ማምለኪ ጣዖት ነው። እንጨት አምለኪ ጣዖት ነው። ምንም ቅዱሳንንም ማምለኪ መላእክትንም ማምለኪ ጣዖት ነው የሚባለው። የሚመለከው አንድ አምላክ ብቻ ነው። የሚጠራው አንድ አምላክ ብቻ ነው። እዛ ነው አላህ ምን አለ? ቁል ወላሁ አህድ በልሱ አላህ አንድ ነው አለ። በቃ ሁለተኛ የሌለው ማለት ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ሁሉ እሱ ወደ ማንም አይጠጋም፣ ወደ ማንም አይፈልግም። ለም ይልድ አልወለደም፣ ወለም ይውለድ አልተወለደም። ለሱ ወለም የኩል ለሁ ኩፉወን አሐድ አምሳያም ቢጤም የለውም። በቃ እሱ የዓለማት ፈጣሪ ነው፣ በመካከላቸው ያለውን ሁሉ ነገር የፈጠረ አምላክ ነው። ስለዚህ ይሄንን ነው እኛ የምናመልከው። ስለዚህ ይሄንን አምላክ ስናመልክ ግን እኛ በወንጌል እናምናለን። ታውቂያለሽ ኤልሲ፣ በወንጌል እንደምናምን እኛ ሙስሊሞች በማርያም ከድንግልና ኢየሱስ በድንግል ሆና ማርያም እንደወለደችው እንደምናምን ታውቂያለሽ? አዎ እኛም በወንጌል እናምናለን። ወንጌል ሲባል አምላካችን አላህ ለኢየሱስ የሰጠው መጽሐፍ፣ ያ ወንጌል በስርዓት ይባላል። በዛ ወንጌል፣ ለኢየሱስ በተሰጠ ወንጌል እናምናለን። ግን ከጊዜ በኋላ በመጡ መጽሐፍቶች አናምንም። ለምሳሌ አላህ ቁርአን ላይ ምን ይላል? ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሊመ ተልቢሱነል ሐቀ ቢልባጢል እውነትን በውሸት ለምን ትቀላቀላላችሁ? እውነትን እስያወቃችሁ ለምን ትደብቃላችሁ? ይላል። ሶ እውነት የተቀላቀለ የሰዎች ቃል ጋር የተቀላቀለ እንደሆነ ይነግረናል ቁርአን። ሶ እኛ ምናምን ነው ለማርቆስ የተሰጠ ወንጌል ሳይሆን ለዮሐንስ ለነማቴዎስ የተሰጠ ሳይሆን ለኢየሱስ የተሰጠ ወንጌል አለ በዛ ወንጌል ነው እኛም የምናምነው ኤልሲ ሰው በአጭሩ በወንጌል እናምናለን በቶራም እናምናለን ተውራት ወይ ደግሞ ቶራ ለሙሴ በተሰጠው መጽሐፍ እናምናለን ዘቡር በሚባለው ወይ ደግሞ ለዳዊት በተሰጠው መጽሐፍ እናምናለን ወይ መዝሙር የምትሉት እንዲሁም ደግሞ ለነቢያት ሁሉ በተሰጡ መጽሐፍቶችም እናምናለን በአንድም ሳንለይ ግን ሰዎች በጻፏቸው የህይወት ታሪክ ሳይሆን አንዱ አምላክ ለነቢያት በሰጣቸው መጽሐፍ ሁሉ እናምናለን። መላእክት የአላህ ፍጡራን መሆናቸውን እናምናለን። ስለዚህ አላህ በሚወስነው ውሳኔም እናምናል። ለምሳሌ አንቺ ሴት ሆነሽ መወለድ የአንቺ ፍላጎት ሳይሆን የአምላክ ፍላጎት ነው አይደለ? በዚህም እናምናለን። ግን በነፃ ምርጫ እናምናለን። ነፃ ምርጫ እንዳለን፣ እምነታችንም ነፃ ምርጫ እንዳለ። ጀሃነም ሀቅ ነው ወይ ደግሞ ገሃነም ሀቅ ነው አለ ብለን እናምናለን ገነትም ሀቅ ነው አለ ብለንም እናምናለን። ስለዚህ በአጭሩ የእስልምና መሰረታዊ የሚባሉ እምነቶች እነዚህ ናቸው። ተግባባል? መሰረታዊ ነገሮች። ስለዚህ ፋይናሊ አንድ ምነግርሽ ነገር ቁርአን ወይ ደግሞ ነቢያችን ሙሐመድ ሰለላሁ አለይሂ ወሰለም የእስልምና ጀማሪ ሳይሆኑ የሙስሊሞች የነቢያቶች መደምደሚያ ናቸው። የነቢያት መደምደሚያ ነቢያቶች ሁሉ ነቢያችን ሰላ ሰለምን መምጣታቸውን መምጣታቸውም ሲያበስሩ ቆይተው ነበር የመጡት። ተግባባል። ስለዚህ የሰው ልጅ ሁሉ ሲፈጠር ሙስሊም ነበረ። ከዛ እንዲ ያሉ ነቢያችን ሰላ ሰለም፣ ማሚን መውሉዲን ኢላ ዩውለዱ ዐለል ፊጥራ፣ ማንም ሰው ሲወለድ ሙስሊም እንጂ አልነበረም። ሁሉም ሙስሊም ነበረ። ግን ፈአበዋሁ እናት አባቱ ምን ያደርጉ ነበረ ያረጉታል ክርስቲያን ያረጉታል አጥምቀው፣ አለዛ ደግሞ አይሁዳዊ ያረጉታል፣ አለዛ ደግሞ ዞራስተሪያን ወይ ደግሞ የእሳት አምላክ ያረጉታል፣ ወይ ደግሞ ሌላ እምነት አምላክ ያረጉታል። ስለዚህ በአጭሩ ምንድነው አምላክ አላህ ስብሃነሁ ወተዓላ የሰው ልጅን ሁሉ ሲፈጥር የአንድ አምላክ ንሳቤ አእምሮ ውስጥ አርጎ ነው የፈጠረው። ለዛ ነው አላህ ምን ይላል በቁርአን ላይ ሲናገር ለቀድ ከፈረ ለዚነ ቃሉ ኢነላሀ ሁወል መሲሑ ብን መርየም እነዛ አላህ ራሱ ኢየሱስ ነው ያሉት ሰዎች በእርግጥ ክደዋል ይላል። በዛ ወረድ ብሎ ምን ይላል? ወላ ተቁሉ ሶስት ነው አትበሉ፣ አምላክ የሶስቱ አንድ አንደኛው ፓርት ነው አትበሉ። ኢነማ ኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ይላል። ስለዚህ ነቢያቶች አንድም ቀን ስላሴን አስተምረው አያውቁም። ቁርአን ላይ ነው ያለው። እሺ ያ ነገርኩሽ፣ ቁርአን ላይ ነው ስላሴ አስተምረው አያውቁም። አምላክ ሶስት ነው ብለው አያውቁም ነቢያት። አምላክም እንደዚህ አይነት አስተምሮ ነግሮ አያውቅም። ኢየሱስም አስተምሮ አያውቅም። ማን ያስተማረው ከተባለ ከጊዜ በኋላ ኒቅያ ጉባኤ በሚባል ጉባኤ ላይ የጸደቀ አስተምህሮ ነው። እያስተምሮ መጀመሪያ፣ ያ ማለት ብናውቅ እኮ አይጎዳንም። ውጭ ውጭ እያሉኝ ነው ያቸው እነሱ። ያ ኦፍኮርስ ካልተመቸሽ እኮ በዚህ ትሰሚዋለሽ ከዛ በዚህ ተፈሽዋለሽ አይደለ ማውቃት ደግሞ መፋ አይደለም። ያ ጀግና በቃ ይሄኛው በጣም ጥሩ። አንተም ለቀጣዩ ለቀጣዩ ስለዛ ጉድለት ምናምን ከምታወራ ስለራስ ነገር ነው። በነገራችን ላይ ኤልሲ አሪፍ ነው፣ ግን አላህ ምን ይላል መሰለሽ ቁርአን ላይ ሲናገር

አዳላም? እግዚአብሔር እኔ እስከማውቀው ድረስ አዳላም? እግዚአብሔር ሚስቶቹን በአደባባይ ላይ አውጥቶ ለምንድን ነው ያስደፈረው? ይሄን ያረጋል እግዚአብሔር ብለሽ ታምኛለሽ እንዴ? ምን ችግር አለው አለ። ነብዩ ልኮ ሄዳችሁ ጨፍጭፉ እያለ አይደል አለ። እንደዚህ አይደለም፣ በስሜት አይደለም፣ በሙቀት ምናምን ሳይሆን በእውቀት ነው እራስሽን ለምሳሌ አሁን እኔ አሁን ጨፍጭፉ ስለሚል ላሳየሽ፣ ከተባለ ስለ ጭፍጨፋ አንድ ጭፍጨፋ ላሳየሽ። ለምሳሌ ምን አረ መሰለሽ፣ እግዚአብሔር፣ አሁንም ሄደህ አማል ይቀምታል አለ እግዚአብሔር። ያው የሰራዊት ጌታ እግዚአብሔር እንዲህ ይላል። ጭፍጨፋ ተመልከች፣ ያላቸውን ሁሉ ፈጽም፣ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ከዚህ በላይ ጭፍጨፋ አለ? ሕፃኑን፣ ብላቴናውን፣ ገመሉን፣ በሬውን፣ በጉን ግደሉ። አየሽው? ጭፍጨፋ እንደዚህ ነው። ያውም ደግሞ ምንም ያላጠፉትን በቀል ነው። እበቀላለሁ ነው የሚለው እበቀላለሁ። አባቶች ከ400 ዓመት በፊት ያጠፉትን ጥፋት አራት መቶ ዓመት በኋላ መጥቶ በልጆች ላይ እግዚአብሔር ምን አረጋቸው? ሂድና አትማራቸው። ከዛ በኋላ ሳኦል ምን አረጋ? በቃ ማራቸው፣ ያው ራራላቸው። እዚህ ጋር እንደምታዩ እዚህ ጋር ራሩላቸው። በቃ ለሌላ ሊያጠፏቸውም አልወደዱም። ከዛ እግዚአብሔርም ቃል ሳኦል እኔን ከመከተል ተመልሰዋልና ትእዛዜን አልፈጸምምና ስለአነገስኩ ተጸጸጥኩ እግዚአብሔር ተጸጸተ። ያውልሽ ለምንድነው ሕፃናትን ያልገደልከው ያልጨፈጨፍካቸው፣ ያልከተፍካቸው ብሎ ምን አረገው? ተጸጸተ። ያው እግዚአብሔር ተጸጸተ። ለምን በቃ ስላነገስኩት ተጸጸትኩ ብሎ በጣም ወርዶም ታች ላይ እንዲህ ይላል፣ ተመልከች። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። አምላክ ይጸጸታል? አቅም ነበር ነው የሚጸጸተው የሚሰሰት አምላክ አለ እንዴ? ለሙ እንዴ? አታፍቁ እናንተ የሰዎች አሁን እኔ ጥያቄ ልጠይቅ። እሱን መምህሮችን ጠይቃቸውና፣ አይ ስለ ጭፍጨፋ ስትይ ነው። እሺ የፈለግሽውን ጠይቂ፣ ችግር የለውም። ስለ ጭፍጨፋ ከሆነም ያው ጭፍጨፋ ከዚህ የበለጠ ጭፍጨፋ የለም። አንቺ ግን መረጃ የለሽም። እሺ ጠይቂ፣ ችግር የለውም። ጥያቄ ጠይቂ፣ የፈለግሽው ለውጥ ጠብቀኝ፣ ጥቅሱም ማለት ነው። ችግር የለውም፣ አታስብ። የፈለግሽውን ጥያቄ ጠይቂ ፈለግሽውን እማሳየሽ ግን ማለት ነው። ከባይብልም ከቁርአንም የማሳይሽ ቁርአን ላይ መልሶ መልስልሻለሁ። የጠየቅሽውን ጥያቄ ባይብል ላይ አሳይሻለሁ። እሺ እንደዛ ያደረግን ነው ማለት ነው። እኔ ቁርአን ላይ መልሴ መልሳለሁ። ከዛ መልሼ ደሞ ቁርአን ላይ አሳይሻለሁ የፈለግሽውን ጥያቄ ኦኬ እኔ አንዱ ሽም እንዳሰርብ እን ሰርባቸዋለሁ አይ ኢየሱስ እኮ ቀኝ ሱረቱል ኢምራን ቁጥር 176 እና እስከ 178 ያለውን አስረዳኝ፣ እስቲ ሱረቱል ኢምራን ላይ እንዴት ጠየቀው? መልሶ ምን ማለት ነው ነው

አላህን አልፈልግም ያሉ ካመኑ በኋላ የካዱ ማለት ነው ተግባባን እነዚያ በክህደት የሚቻኮሉ አያሳዝኑ አለ አያሳዝኑ እ ከእነሱ ፈጽሞ አላህ በምንም አይጎዱምና አላህን አይጎዱም ራሳቸው ነው የሚጎዱት በመካዳቸው ምክንያት የሚጎዱት እራሳቸውን ነው አንዴ ሰው አታስገብም ጥያቄ የጠይቅሽ አይደል ጥያቄሽን አንዴ ልመልስልሽ እሺ ሰው አታስገብኝ ልቀቅልሽ ምን አለ? ከዛ በኋላ ለእነሱም ታላቅ ቅጣት አለላቸው። ለእነሱም ምን አለላቸው? ታላቅ ቅጣት አለላቸው። አዎ በትክክል ታላቅ ቅጣት ይኖርላቸዋል። ቀጥልና ኢነለዚነ ሽተረውል ኩፍረ ቢልኢማን፣ እነዛ ክህደትን ሌላ ሰው ሚ ሚርጌ እየነገርኩሽ ነው እየመለስኩልሽ ነው ተውፍማ ክህደትን በእምነት የለወጡ ሰዎች ለየዱር አላሃ ሸይአ አላህን የሚጎዱ አይደሉም። ወለሁም ዐዛብ ዐሊም ለነሱ ከባድ ቅጣት አለላቸው። እውነት ነው ከባድ ቅጣት አለ። ወላ የሕሰበነ ለዚነ ከፈሩ ማን ነው ማን ነው እንዲክዱ ያደረጋቸው? እራሳቸው እራሳቸው እራሳቸው ካላ በልጣው ነው እራሳቸውን እንዲክዱ ያደረጉት። እንዴት ማለት አሀ አላህን ያስካዳቸው ማለቴ ለከ ነጻ ፍቃድ አላችሁ አዎ ነጻ ፍቃድ አላቸው ነጻ ፍቃድ አላቸው ኦኬ ቀደም አዎ በነጻ ፍቃዳቸው የካዱ ሰዎች ማለት ነው እሺ ስለዚህ ወላ ይحسبن الذين ከፈሩ እነዛ የካዱት አለ የካዱት يكادو انما نملي لهم خير لانفسهم ለነሱ ኸይርን ያዘጋጀንላቸው እንዳይመስላቸው በመጨረሻው ቀን ይር የተዘጋጀላቸው ነው ይመስላቸው፣ ባይሆን እነማኑም ሌለውም ለእነሱ የተውናቸው የተተዉበት ምክንያት ምንድን ነው? ሊያዝ ደርግ ማለቴ በሃይማኖት ጉዳይ ምናምን ነው። የምን ሃይማኖት የምን ሃይማኖት? ምን ለምን ሃይማኖት ውስጥ የገባሽው አንቺ? አይ እንደዚህ አብዛኛው ሰው እያጋጣሚ ስለሆነ ነው። ምን አጋጥሞሽ ነበር ከዚህ በፊት? ኢብሮ ነው የሚለው ሌላ ማንም ያለው ኢብራሂም የሚባል ሰው ነው። አንዴ ሶስት ደቂቃ ምን ሊሆን ይችላል? አንድ አበባ አንድ አበባ አወኩት። ድጋሚ አጋጠመ ይመስለኝ። ኧረ እኔ ምንድነው ምን ተብለሽ ነው ከዚህ በፊት እሺ ከዚህ በፊት የተባልሽው ነገር እዚያ እንዳሸንፍ አንዳው ወስጥ እዚያ ኧረ ምንም ነገር የለም በቃ እሺ በፈጣሪ ምንም ነገር የለም በቃ ያው ቆይ ካሸነፍኩት እሱ ይቃጠል እሺ ምን ሆነሽ ነው በምንም እንዲ ወይስ እንደዚህ ተፈጥሮ ይብሮ ነው መስለኝ ያስቀየማት፣ እንዴት የት ሀገር የምትኖሪው አይ በቃ ለምን እንደሆነ እኔ እንጃ በጣም ተጠንቀቀሽ ነው የምትወሪውና በቃ ፈተ እሺ ይመችሽ በቃ ተጫውች ከሌላ ሰው እንደዚህ እየተሳቀሽማ ይከብድ ተሳቀሽ እኮ በቃ እኔ እድል እያሳቀኝ ነው እንጂ ምክንያቱም ብዙ እንደዚህ እያጋጠመኝ ነው ለዛ ነው እኮ አሁን ስለ እድልሽ እያሰብሽ ነው ወይ እድል አሁን ህይወት ላይ በቃ እንደዚህ ነው እየጠኝ ማለት ነው እድል ምናምን እሱን እያሰብሽ ነው ነው ታዲያ እና ታዲያ እያሳቀኝ ነው እንጂ ምክንያቱም ትናንትናም ስገባ እንደዚሁ ያጋጠመኛል ዛሬም ስገባ እንደ ያጋጠመኛል እያሳቀኝ ነው ኮሽ ትናንት ከጥ ንድ ምን ማን ነው ምንድን ያለሽ? እናንተ ሞባይል ይዞ ገባና መጽሐፍ ቅዱስ ምናምን ነው ብሎ እያሳየኛለን። እሺ፣ ከምን አሳይቶች ነው? መጽሐፍ ቅዱስ ላይ የሆነ መጽሐፍ ቅዱስ ላይ የሚደብር የሚደብር ቃላቶች አሉ አሉ። ግን የምር እንግዲህ ሞባይል ላይ እኔ መጽሐፍ ቅዱስ አይቻል አቅ ግን በመጽሐፉ ወረቀት ባለው መጽሐፍ ላይ ግን አይኖርም ብለሽ ነው የምታስቢው? ምን የሚል ነበር? ለምሳሌ ያሳየሽ ማለት ነው። መጽሐፍ ራሱ ቃሉ ይደብራል እኮ። ምነው? ለምሳሌ አምላክ አግብቷል ምናምን ነገር ነው እሱ እንኳን ትዘለኝም። ግን እሺ ቃል ያንተ ሐሳብን ደግሞ እንስማው። እኔ ካሸነፍኩት ይቀጥል ፊትን ያሳያል። ካሸነፍ ካሸነፍ እኔ ፊቴን አሳያለሁ። እኔ ካሸነፍኩ ፊቴን ታሳያለህ። እኔ ካሸነፍኩሽ ደግሞ በሀርድ ኮፒው መጽሐፍ ላይ እንዳለ አሳይሻለሁ። እኔ ካሸነፍኩ እኔ ካሸነፍኩሽ ደግሞ በሀርድ ኮፒ መጽሐፍ ላይ እንዳለ አሳይሻል። እኔ ካሸነፍኩሽ ማለት ነው። እኔ ካሸነፍኩሽ ያው ወረቀት መጽሐፉ አለኝ። ይሄ ነው የምንታምኝበት ቀጥታ አይደል? እኔ ደግሞ እዚህ ላይ እንዳለ አሳይሻል። ወይኔ ድል እያልሽኝ በፈጣሪ። አይ፣ እሺ፣ ፈታ በይ። እሺ፣ አዝና ነው አትከያይስ? እንዴ፣ ተጨንቃ እኮ አስጨነቀችን እንዴ። ሂድና ደግሞ ግን ቢሰጣችኋት ደግሞ እንዳታሸንፈኝ እንጂ እንዴ፣ አታስ አታስ ላይ ደግሞ አለኝ። እስኪ አሳይሻለሁ። አለቀ አለኩ አለቀ። አንድ ሚኒት ይቀራል። አለቀ። የምትቀጣበት ደቂቃው ነው። ስለዚህ አንቺ ተሸንፈሻል። ያው ብዙ እውቀት እኮ ተሸንፈሻል። እሺ ላሳይሽ፣ አሁን መጽሐፍ ቅዱስ ላይ በትክክል እንዳለ እዚህ ላይ አሁን ሀርድ ኮፒ መጽሐፍ ነው። ትንቢተ ሕዝቅኤል ላይ ከዛ ምዕራፍ ሃያ ሦስት ላይ ምን ይላል መሰለሽ? ይኸው እዚህ ጋ እንደምታየው እዚህ ጋ ምን ይላል መሰለሽ? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ከዛ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ ይላል። ከዛ በግብፅ አመነዘሩ፣ ጡቶቻቸው ወደቁ ይላል